ውዳጀና አይከበድክም የኬርታ ዓለም አቀፍ ድምጥ ታጠመመምና ተከታተልም ትከታተልም የጌ ሰቦች እኛ አውጀ ይዘነልከው መጣነም አጠመመም ይብል የውልፊና ገብዣኛል አክሮስ አቢሲኒያ ዶክመንተሪ ፊልም ያጉበኝ ድርጅት ለኑር እና ኬላ ያብዳደራና ክፍትለኛ ደረጃ ትምህርት ጌ ለአራት በቅል ተማሪዎች አራት ኩም ደብተር አራት ኩም ስክሪፕቶ ዚንኮምም ለትምህርት ጌ ሶስት ላፕቶፕ ግዳፎቂናውን ባአልደረባ ዲለም ለምትካቦ ድባሎች ይዘትበ አክሮ ሳቢሲ ነው የዶክመንተሪ ፊልም የአትይ ግብረሰና ተክላሎቻ በኑረና ኬላ የአብዳድራና መካከለኛ ደረጃ ትምህርት ጌ ሊትመርሚ አራት መቶ ተማሪዎች የደፍተርና እየስክሪቶ ትብብር ቂና መስከረም ኩያ ኪቸኮማ አስረ ስምንት በምስራቅ ጉራጌ ዞን የደቡብ ሶዶ ወረዳ ወአተዳደር ፎን ያለ የኑረና ኬላ የአብዳድራና መካከለኛ ደረጃ ትምህርት ጌ በአክሮስ ሀቢሲና ዶክመንተሪ ፊልም የአትይ ተክላሎቻ አራት መቶ ተማሪዎች አራት ኩም ደፍተርና ስክሪፕቶ በኳሙን ሶስት ላፕቶፕ አዋል ተክላሎች ዚወ ዘላለ ትምህርት ገይ በመደዳ ለአራት ዓመት ተባበረም ሰነ የቀበጥም ተማሪዎች ታይሽ ማቀቅም የጌሰብ ታያ ችግርም ይትመርንኮም ቂነሙ የደቡብ ሶዶ ወረዳ ውር አውለኛ አቶ መስፍን አድማሱ ያወርም ጎይ እንደ ባልሙ እዚያ ገር ትለቁም እና በሰላባዊ ምካት ተወጣሁም የተማሪዎች ውጤት ፈያ ቦቀና ላለ በደንብ ወዘይ ነው ብሎ ባለ ባኪት ተኩ ማስረሰባት የትምርት ዘመን መምህራኒ በለፈሙ ልክ በትምህርት ወዘልተኞች እና ማናት ያለን መሚ በትባበር ሙልክ የምዘገብ ውጤት ኳይ ለደሌ ባልሚ ውር አስተዳዳሪ ውጤት ይመጣ ድረስ ተማሪዎች የተማሪ ወላጅ ያትመርሚ በቋሙ በብዥ ዘባ ያለ የሚተባበሩም ሰዎች ቦዳበል ኦልፋ ወትባበር ኦበርታ ክትትል ይቅንም ኮሞድ ነው የተማሪ ውጤት ሆነ ስፈያው ኩል ተማሪ ኩልሙ ጊዚሃን በትምህርት ግ ላለ እየኮነ በቋሙ በተማሪ ተውራው ስፈያው ቦኩል ላለ ወዘላየው ዘየ ቦኩ ነው ዚ ውጤት ቦሸክት ኩልማ መረሰብ ክፍል የማናተው ወዘ ያለ ኮሞድ ነው የደቡብ ሶዶ ወረዳ ምክትል አስተዳዳሪ የትምህርት ጊዎች ጽፈት ጊያውለኛ አቶ እንዳለ ቡልቡላ የአብደድራ አወራሪ ነምጎይ እንደ ባሉ አክሮሳቢሲኒያፊ የትይይ ተክላሎቻ ለቂና ትብብር ተከርስንም ገለታሙ ትምህርት ለቁን ሀገር ሏለቅና ስጋር ሏምጣ ቁልፍ ነገር ሆኖ የወድሚ አውለኛ በኳሙ ያሻሸ ነገር ቦነስ በትምህርት ጉንስ ተፎለየ ባልሚ አሁንኛ የቂኖ የትብብር ተማሪዎች ከትምህርት ጉንስንም ይዝብሩ ይቂና ይባልሙ የአክሮስ አቢሲና ዶክመንታሪ ፊልም ያትይ ተክላሎቻ ወዘላ ያቱ ዘይሚ አቶ ፍሬዋ እያለው እንዳውረርሙ እንዳወረሙ ኪት መቶ ሰባ ሶስት ኩም ፍራንክ ባውጣ ደፍተር ስክሪፕቶ የዋጅንኩ ምና በኳም ሶስት ላፕቶፕ ለትምህርት ጌ ወት ባበርክነም አውረርሙን ተማሪዎቺ በትምህርት ጉንስ ተፎለይ ታይብልም ይትመርንኮም ባገኝሙ ወዘላ በውዘይም በኳም በተረፈ ፈያ ጠባ ያመጠንኮም የወድም የተክላሎቺ ወዘላ ያቱ ዘይሚ ነው የተክላሎቺ ወዘላ ያቱ ዘይሚ አቶ ፍሬው አየለ አክሮስ አቢሲኒያ ዶክመንታሪ ፊልም የአትይ ተክላሎቻ ኩሉ ጎይ ይትባበርኮም ውልቂነሙ ትምህርት ጌይ ትብብር ለቂ ነሚሰቦች የገለት ያብል ያገዛን አበ በኳ ፉለ ማመረሰቢ በዋስባስብ እየውዘዩ ያሊ የትምህርት ጌይ እርሸት አይሙን ጎይ ተክላሎች አለቀ በተክላሎች የደቡብ ሶዶ ወረዳ አተዳዳሪ አቶ መስፍን አድማሱ የደቡብ ሶዶ ወረዳ ምክርጌ ዋና አፈጉባኤ ክቡር ጌታቸው ጋሹ የደቡብ ሶዶ ውር የመንግስት ተጠሪ የብልጽግና ፓርቲ ጽፈትጌ አሁለኛ አቶ ጋሻው ተረፈ የደቡብ ሶዶ ወረዳ ምክትል አተዳዳሪ ትምህርት ጌዎች ጽፈትጌ አውለኛ አቶ እንዳለቡል ብሎ ሁሉም የወረዲ የመንግስት ደባሎች የአክሮስ አቢሲና ዶክመንታሪ ፊልም የትይ ተክላሎቻ ወዘላ የአቶ ዘይሚ አቶ ፍሬ አየለ እና የተክላሎቺ የዳበልም የውጭ ሀገር ሰቦች የወረዲ ወዘልተኞች ና ማናት ያለንም ሰቦች በመድረኪ ነበር። አውጪ ያደው ሶዶ ረዳ መንግስት ኮሙኒኬሽን ጉዳዮች ጽፈት ኪ በሶዶ ረዳ ቡኢ ከተማ ውስጥ የአባይ ግድቦት መረቅ ምን ከሸበው ቀና በልቃት ይገልጥቦና እመታዊ የግዳፎ ሰልፍ ቂኖትን በሶዶ ረዳ ቡኢ ከተማ ውስጥ የአባይ ግድቦት መረቅ ምን ከሸበው ቀና ባትነት ሻልነም ኢትዮጵያ ቻለተም ቢብል መሪቃል በልቃት ይገልጥቦና እመታዊ የግዳፉ ሰልፍ ቂኖትን በግዳፎ ሰልፊ የምስራቅ ጉራጌ ዞን የሶዶ የደቡብ ሶዶ ወረዳና የቡኢ ከተማ የመንግስት የወዘላ ውለኞች ዚንኮምም የከተሚና የኪቲ ወረዳ ነባሮተኞች የሃይማኖት አብዮች የሀገር ጉርዛዘና የጎርደና ሸንጎ አባላት ተገኝሙ። የቡኢ ከተማ ከንቲባ አቶ በለጠ ጫካ ማኛም የሶዶ ክስታኔ መዲና ተኮነቲ ተቡኢ ከተማ የን በኬር መጣህም በላለ ዴምጣ በውበል ነግዳህነም በውልፊነ ይቅበል ሚኮንጎይ አሁኛ የግድር ህዳሴ ግድ በለቀውና ለምርቃት ወብቀኋን ምንከሸበው ቀና ባትነት ቻልነም ኢትዮጵያ ቻለትን ቢብል መሪ ቃል ግድር እመታዊ የግዳፎ ሰልፍና ብልልቃት ንገልጥቡ ቀነን በባለም ፎለ ተቲፍትኛየን የን የወጠነንም የበሬ ሞጫዎች የሀገር ኮን ባትንኮንም ንዘልቅቦና ቃል ንገባቦ በወኩ ነው የዚህ ተክላሎች ተሳታፊዎች ማኛ ማሰላንህም የባለም የቡኢ ከተማ ከንቲባ አቶ በለጠ ጫካ ነው። ትላበኝ አብዮችኛና ሜቶችኛ የውዘይሙይ የአድዋ ውደት ተወዝ ግድበት ይለፈ ዳግማዊ አድዋ ዋድባ የቻልነቦ ስለኮነ የዚያ አሻራ ተሳታፊ በወኩንኛ በድጋሚ ማኛም ተፊሳህም ባልሙ ግድሪ የኢትዮጵያ ህዳሴ ግድብ ለኢትዮጵያ ተግድብም ላለን ትርጉምሙ ስርም ብሸቀይን በወኩንሙ ተቲፍትየን ህዳሴ ግድብ የመሰልም የጋራ ርብርብሸም ይሸም የበርሄ መውጫዎች ስላልም ዚንኩምም ዚልምድ ተከተማኛየን ተመደርኛየንና ተዞንኛየን በጋራ ወኩንሙ ጠይነብኖ ባልሙ ለዚህ ግድር ቀነ ማኛ ማሰላነ ማኛም ተፊሳህም የባለም የሶዶ ወረዳ አስተዳዳሪ አቶ ብርሃኑ በቴ ህዳሴ ግድብ የሀገር ኮሜቴ ዚ በጋራ የወበርህ ሞጨኛ ያፋጥን ኮንጎይ ዚህ ፕሮጀክት የኩልም የማህበረሰብ ክፍሎች የጋራ አሻራ ያትረህ ሙቦንቲ ብልምታለ አቶ ብርሃኑ በቴ ገለጡ በድባሎችም አገርኛ ኢትዮጵያ ቢቅጥል ሚያመታተ ግድድር ፕሮጀክቶች ይቀደትም። ለዚህም አገራዊ አጀንዳ ሙለ ማመረሰብኛ የአርበኛውም አርበኝነተዊ ደግሞም ትብልምታለ ጥሬነም አትላለፍም። የምስራቅ ጉራጌ ዞን ምክትል አስተዳዳሪና የግብርና መምሪያ አውለኛ አቶ ደሱ አበጋዝ አብዮችኛና ሜቶችኛ የዓለም ስልጣኔ ቁንጮ ኮንሚ የላሊበላ ውቅር አብያተ ክርስቲያናትና የአክሱም ሐውልቶች ቅርስ እጆች ይጠበሙቦ በአድዋ የጥቁር እመት ነፃነት ይወጅሙም ቅጥነት ይረጋገጥኮም የቂነም ኮምኩል ግድር ነበርነ ግድርም ንኮኑ ቢብል ቁርጠኛ አቋም ዳግማዊ አድዋ የኮኒ ህዳሴ ግድብኛ ፈጀንም እቡርኛ ከርሳት ይረጥንም እኛና መትኛ ሪቫን በውረጥ የዘመናት በርዛዝኛ ወንቂና ነንባን በአጠቃላይ ህዳሴ ባሚረቅነቦ መናግ ማለቅቅድ ይዘነም የእመተኛ በተት ወሻት ለዋም ሟላ ንውዘዩ በባለም ጎይ ዚቅዶችና ይመቴ ወሻት ይሳካሆም ሙለሙ እመተኛ ለመደረውና ላገረው ጋዚ ኮንኮም ጥሪህነም አትላለፍሙ ዚህ ብልቃት ይገልጥቦና የግዳፎ ሰልፍ አርሶአደርን አርበቶ አደርን ነጋዴን ሹፌርን መምህርን ተማሪን ገረድን ጎሽን ባየን ባሊቅን ታይብል ሁልም ይብል የማመረሰብ ክፍል በገኘቦ ቢደንቅፎን ተከበደም ዋለም አሲዳማ ምድሮች በኖራ በዋክምና የግብርና ቴክኖሎጂ ተግባራዊ በወቀና ሙርትና ሙርታማነቱ አለቅ ይግባሆም ተገለጦ። በአልደረባ ዲ ቤተልሔም ጎሰዬ ድባሎች ዘትቡ በምስራ ጉራ ጊዞ የሶዱ ወረዳ ግብርና ጥፈትጌ በገነት ተማርያም ቀበሌ በኑራ በይከሙ ማሳ ያሊ ያለ የስሪ ያክሎች ቂናሙ የሰዱ ወረዳ የኪተሊ አስተዳዳሪም የግብርና ጥፈትጌ አውለኘ አቶ ሸጋርቴ ዋለምኮ ያዣናኒ በገነት ማርያም ቀበሌ የትልየስማ የሶያደት ለማያ የስር ያክልን ባልነ። ስሪ ተሌላ ዘኛ በጮኝ የዘበሃን ሁን ቦሃን ማሲ ተዚይፍት አስዳማ አፈር የነበረ ባሁላለ በኖራ ይከሙም የለማቦኩ ነው ይጮኝ ቂና ምምን ባሉ ይፍጥኝ ወይ በምለከተ ዩሪያ ሙዳፕ መዳበሪያ ዚሆ የምርጥ ዘርም የኖራ አፈር ዋክራልት ወጪ በጉንሰቶራ ይጭ መትፎ ፕሮግራም ወጪ ውሃን የሽፈናው ሆኑ በወኩንሙ በኖራ ያልፎ የምድር ተአምሳ በበቅል አለ ሙርት ቂመስኩም ሌላ ገበሬ ከዚህ ቦትማ አሲዳማነት ምካት ያለ በማሳዎች በዋፉ ሙርትና ሙርታማነት ከዋለቅ በቲለፈው ወዘ ያሸውም አትሰሙ የወረዲ ግብርና ጽፈት ግ የጉንስቶራ ጭምትቦ ፕሮግራም አስተባባሪ አቶ አለማየው ሙላቱ ፕሮግራሚ በወረዲ ወቱ ዘይ በቀረሰ ዘኛ ተነሳ በተቱ ወዘላ ወቱ ዘይ ታልሚ አራት የወዘላ ክፍሎች ግፍት የግብርና ኤክስቴሽን ቶራ የሆነውም በዚም በዚህ ያጀለኒ በገነተማርያም ቀበሌ በሶቪየድ የክላስተር በኖራ ያፎዩ ምድር የለማ የስር የክልን ባሉ ዚው ዘላሉ ዘይን ንሳጎይ ማሲ አስዳም ማነተው መጠን ቧጥና ተልያም ይክላለ ተማሳው ሆነ ነሰሙም ዚም በፊደራልን በክልል መንግስት የጉንስቱራ ያጭ የምትቦ ግዳፎ የቱ ዘየተምሳየቶኩናው ጦቀሙ የገነተ ማርያም የነበርሚ አቶ አምሳለ ጸጋዬ በሶቪ እደር የስሪ ክላስተርቲ ያለመምታ ልየሚገበሬች ግፍት አቲ የሆነሆ ምድርክናም ምድር ለበተት ዘበን ቢያርስቡ ውጣት ሟናት ያነበረነም ሆም በአሁል አለማቴ ስልሳ ዘጠኝ ዶን እያኖራ ግብአት ሲሆን ምርጥ ዘር በቂነለም ግዳፎ ሶስት ተካ አምስት ኤክታር ምድር አፎዩም በመስመር ወዝራ ቡሩሙ ያብላልቅ ስሪ ያለማው ይነሂ ባሉ በኖራ ያኮዩ ያላፎዩ ምድር በተት ልዩነት ያለናኮ ይናጀም ልብ ይፈርድን በወበል አናቦት ክነ ወድሙ ሁሉም ገበሬ አስዳማ የሆነ ምድር በኖራ በዋፎይም የግብርና ወዘልተኛ የቤት ትምህርት ወከተል ባለም ውጣት ማናት ወኩን ይቻልኮ ለሰሙ ለዚህ በዚህ ያለ ወዘላት ፍርሳይት የሆነው አወረሩ

በምስራቅ ጉራጌ ዞን አጠቃላይ አመራሮች፣ የዞን የተወላጆች ኢኮኖሚ፣ የክልል አመራሮች፣ የቡታጀራ ከተማና የመስቃን ወረዳ ጠቅላላ አመራሮች የተሳተፉ ቦ በቡታጀራ ከተማ ተፈጠረም የነበረ የጸጥታ መካታ አምላከተም በመካቲና በመፍትሄ ላሊያ ተወከረ ያ አመራሮች የውይይት መድረክ ተቂናውን

በዚያት አትማልል ተግባር ላለ የሳተፍም አካላት በህግ ቁጥጥር ስር በኋውል ህጋው ይጃርጋው ስድና ህገ ወጥቂነት ላለ በወሳተፍ የመንዳቂነት ያደባየም ግለሰቦች ላለ ህግ ያከብሪው ዘላ ጠረረምቂ ጥልኩም በመድረኪ ተገለጠም የስኛት ሰገነት ተቢለትም ትሽሊ ቡታጅራ ከተማ ታብዳድሪ ስኛት ኪየለው ዘብር ዚንኮምም የእመት አትነትና የቀረሱ የበርሄ ሞጨ ዋቀጥል በየደረጃን ይገኝ አመራርና ሙለሙ እመተኛ ይፍትሆም ኩል ይፍታን ተልማት እየነያ ዞርኩም በኡምራ የፋንታዋን ይተጣሆም ተግባቦት በወፍጥር መድረኪ ተጠናቀቀም አውጂ የምስራቅ ጉራጌ ዞን መንግስት ኮሚኒኬሽን ጉዳዮች መምሪያ በቡኢ ከተማ ላብዳ ድራጎይ ግድር የኮነ የሩጫው ዲዲራ ሰብ ለሰብ ቢብል የፈያ ፈቃድ ማመር መስከረም 18 ኪትኩም 18 ኪራመት አክላለቱትን ተካለኝልሁ በመደረው ተገኘም ነበር ንክታተልም ዘበር

ምድሲ ሳይዳጤ ብለኙ ያው ሩጭ በጥበቅነን መልከው ትወጥሩ ሁኔታ እተላለፍነንም እና ና ደስ ይብሉ እኮ ምን ያው ያለኝ ደስ ይብሉ በጥበቅነን ልካገኘነን ሌላ ሩጭ አላማውንም ከሆነ ሌላ ያለኝ ነገር ፋይዳዋን ለእኛ ለቲፍቲየን ማለቅ ትምህርት ማለክ ትምህርት የወሰንበው ዕሩጫን እና አትሌቶችም ያለሙ ብሆን በአካባቢ ትላልቅ ቲፍቲየን ይመጠን ባዮች ያጀነበው ዕሩጫን ተፈለየን በደንብ ብን ዘይ ለአካባቢኛ ይጠቅሙ ባዮች እና በአትሌትነትም ደረጃ ይመጠን ባዮች አገኘነም በዚህ ደስ ነው። እንግዲህ በማሸነፌ በጣም ደስ ብሎኛል። በጣም ከምንም በላይ ፉክክር ነበረው፣ በቃ ብዙ አትሌቶች ነበሩና ከዛ አንፃር በጣም ደስ የሚል ነበር ፉክክሩ። በማሸነፌ እጅግ በጣም ደስ ብሎኛል።